ሰበር ዜና። በፓሪስ ሚስጥራዊ ጉብኝት ወታደራዊ አቀባበል የተደረገላቸው ጠቅላይ ሚኒስትር አብይ በፋኖ ጉዳይ ከአሜሪካ ከባድ መረጃ ሰምተዋል። ጠቅላይ ሚኒስትር አብይ ከሀገር ሲወጡ ከትራምፕ አስተዳደር ከባድ ጉድ ተሰምተዋል። ከቀናት በፊት በቤተ መንግስታቸው ደቡብ አፍሪካውን ፕሬዚዳንት ያዋረዱ ትራምፕ ሰይፋቸውን ወደ አራት ኪሎ ወርውረዋል። የአሜሪካ መንግስት በኤምባሲው በኩል መንግስት በገዛ ሕዝቡ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ሲል ነው ለአራት ኪሎ ከባድ ዱብዳ ያሰማው። በተመሳሳይ ኤምባሲው ለፋኖ እና ለኦሮሞ ነጻነት ሠራዊትም መረር ያለ ማስጠንቀቂያ ያወጣ ሲሆን ተፋላሚዎቹ የሚሰጡት መልስ እየተጠበቀ ነው። አብይ በፓሪስ ወታደራዊ አቀባበል በተደረገላቸው ማግስት የአሜሪካ መንግስት ለምን እንዲህ ያለ መረር ያለ ማስጠንቀቂያ ያወጣ የሚለውን በዝርዝር ነግራቸዋለን ይህ በእንዲህ ሳለ ጠቅላይ ሚኒስትር አብይ አህመድ በፓሪስ ስላጋጠማቸው ወታደራዊ አጀብ ያለ መገናኛ ብዙኃን ሰፊ ሽፋን ሰጠው ዘገባዎችን እያወጡ ነው። ጠቅላዩ ፓሪስ የገጠማቸውን ጉዳይ እነግራችኋለን በሌላ በኩል የኤርትራ ባህር ኃይል ከባድ ጥቃት መፈጸሙን የሚገልጽ አደገኛ መረጃ ወጥቷል ኢሳያስ የሚመሩት የባህር ኃይሉ ስለፈጸመው ድንገተኛ ጥቃትን በተመለከተ ጥቃት የተፈጸመባት ሀገር ፈጣን ማስጠንቀቂያ አውጥቷል ጉዳዩን በመረጃ እንቀልባችን ሸክፈነዋል ታደምጡታላችሁ የፌዴራል ፖሊስ የታሰሩ የሕክምና ባለሙያዎች ከታጣቂ ኃይሎች ጋር ግንኙነት አላቸው ሲል አዲስ ማብራሪያ አሰምቷል። የጤና ባለሙያዎችን ፍቃድ እነጥቃለሁ ሲል ከቀናት በፊት ያስጠነቀቀው መንግስት ዛሬ ደግሞ የታሰሩ ሐኪሞች ከታጣቂ ኃይሎች ጋር ግንኙነት አላቸው ሲል ፈርጇቸዋል። በጉዳዩ ላይ የአድማው አስተባባሪዎች መልስ ሰጥተዋል፣ እናስደምጣቸዋለን። ከወዲያ ከባህር ማዶ ደግሞ ሱዳን በጦርነቱ ኬሚካል የጦር መሳሪያ እየተጠቀመች እንደምትገኝ መረጋገጡን የሚገልጽ ዘገባ ሮይተርስ ይዞ ወጥቷል። ይህንን ተከትሎ አሜሪካ በቀጣይ ሳምንት ማዕቀብ እንደምትጥል አስጠንቅቃለች። እንመለስበታለን። ጤና ይስጥልን ውዲ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት ዓመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንልዎት መጥተናል። ቀድሞ ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የእድሉም ተጠቃሚ ይሆኑ። ጠቅላይ ሚኒስትር አብይ ከሀገር ሲወጡ ከትራምፕ አስተዳደር ከባድ ጉድ ተሰምቷል። ከቀናት በፊት በቤተ መንግስታቸው የደቡብ አፍሪካውን ፕሬዚዳንት ያዋረዱት ትራምፕ ሰይፋቸውን ወደ አራት ኪሎ ወርውረዋል። የአሜሪካ መንግስት በኤምባሲው በኩል መንግስት በግዛ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ሲል ነው ለአራት ኪሎ ከባድ ዱብዳ ያሰማው። በተመሳሳይ ኤምባሲው ልፋኖና ኦሮሞ ነጻነት ሰራዊትም መረር ያለ ማስጠንቀቂያ ያወጣ ሲሆን ተፋላሚዎቹ የሚሰጡት መልስ እየተጠበቀ ነው። ትራምፕ ቀስታቸውን ወደ ኢትዮጵያ ዙረዋል። በእስራኤል ጉዳይ የተወጠሩት ትራምፕ አሁን ፊታቸውን ወደ አፍሪካ ቀንድ እየመለሱ ነው። ከቀናት በፊት አምባሳደር ኤርዊን ማሲንጋም በሽሬ የተገኝተው ሻቢያና ህዋትን ግንኙነት ካስጠነቀቁ በኋላ ዛሬ ደግሞ ስለ አማራና ኦሮሚያው ጦርነት እንደ መርግ የከበደ ማስጠንቀቂያ አውጥተዋል። የአሜሪካ መንግስት ስለ አማራና ኦሮሚያ ጦርነቶች ትኩረት አልሰጠም በሚል በተደጋጋሚ ይተቻል። አንዳንዶች እንዲያውም አሜሪካ ለትግራይ የምትሰጠውን ትኩረት ያህል ለአማራና ኦሮሚያ ክልሎች ሰጣ ቢሆን ኑሮ ጦርነቶቹ እስካሁን ይቆሙ ነበር ሲሉም በድፍረት ይናገራሉ። የአሜሪካ መንግስት የሚቀርብበትን እንዲህ አይነት ክስ ያሰረዘ መግለጫ በዛሬው ዕለት ረፋድ ላይ አሰራጅተዋል። በአሜሪካ ኤምባሲ በኩል በተሰራጨው በዚህ መግለጫ ለፋኖና ኦሮሞ ነጻነት ሰራዊትም መረር ያለ አቋም ያሰማ ሲሆን፣ የኢትዮጵያ መንግስት በግዛ ህዝቡ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ብሏል። ፊልድ ማርሻሉን ጨምሮ የመከላከያ ከፍተኛ አመራሮች በአማራና ኦሮሚያ በሚፈጸሙ የድሮን ጥቃቶች ንጹሐን አልተገደሉም ሲሉም ከዚህ ቀደም አስተባብለው እንደነበር ይታወቃል። ሆኖም ኤምባሲው መንግስት በራሱ ህዝቡ ላይ ጥቃት እየፈጸመ ነው ሲል ከሷል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋም ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ሕፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋውን ሕግ የለሽነት እንዲያበቃ ማድረግ አምባሳደሩ ህዝቡን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከል ነው። አምባሳደር ማሲንጋ በዛሬው መልእክታቸው በአማራና በኦሮሚያ ክልሎች በትጥቅ ትግል ላይ ላሉ የፋኖ ኃይሎችና የኦሮሞ ነጻነት ሠራዊት ጥሪ አቅርበዋል። የፋኖ ኃይሎች ባሰፈሩት መልእክት ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ብለዋል። ቀጥለውም በኦሮሚያ የሚካሄደውን ግጭትን ለማስቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን ሲሉ ለሌላኛው ታጣቂ ቡድን መልእክታቸውን አስተላልፈዋል። አምባሳደር ማሲንጋ ያቀረቡት ሌላኛው ጥሪ የፌዴራል መንግስትን የሚመለከት ነው። ለመንግስት ባስተላለፉት መልእክት የሚፈጸሙ የድሮን ጥቃቶች እንዲቆሙ ጠይቀዋል። አምባሳደሩ የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው በማለትም መልእክታቸውን ቋጭተዋል። በሚስጥር ይያዝ የተባለው የጠቅላይ ሚኒስትር አብይ የአውሮፓ ጉብኝት ከፓሪስ ጀምሯል። ጠቅላዩ ፓሪስን ሲረግጡ ኢማኑኤል ማክሮን ባይቀበሏቸውም በወታደራዊ አጀብ ያሸበረቀ አቀባበል ተደርጎላቸዋል። ወታደራዊ አጀቡን ዓለም አቀፍ መገናኛ ብዙሃን እየተቀባበሉ ሲሆን አብይ ፈረንሳይ ከተቀበለቻቸው መሪዎች መካከል የአማራ አቀባበል ከተደረገላቸው መሪዎች መሃል አንዱ እንደሆኑ እየዘገቡት ነው። በሚስጥር እንዲያዝ የተባለው የአብይ ጉብኝት ከፓሪስ የጀመረ ሲሆን የጠቅላዩ ቀጣይ መዳረሻ ለንደን እንደሆነ እየተነገረ ይገኛል። ጠቅላዩ በፈረንሳይ ቆይታቸው ከኢማኑኤል ማክሮን ጋር ውጤታማ ውይይት ማድረጋቸውን ከመግለጽ ውጭ ስለ ውይይቱ በዝርዝር ያሉት ነገር የለም። በሁለትዮሽ ውይይቱ ወቅት ፕሬዚዳንት ማክሮን በታኅሣሥ 2017 ዓ.ም ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም አብረው መገምገማቸው የተሰማ ሲሆን በዚህ ውይይት ላይ በተለይም ኢኮኖሚያዊ ጉዳዮች ላይ እንዳተኮረ ተነግረዋል። ፈረንሳይ የኢትዮጵያ ዕዳ ክለሳ ሂደት ቁልፍ ደጋፊ እንደሆነች ይታወቃል ያለው የጠቅላይ ሚኒስትሩ ጽሕፈት ቤት ከ2010 ጀምሮ ፈረንሳይ እና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው የሰሩ ሲሆን ይኸውም በከፍተኛ የመሪዎች ጉብኝቶች፣ ስትራቴጂያዊ ስምምነቶች፣ ብሎም በብዙ ዘርፎች በተጀመሩ የጋራ የሥራ ሂደቶች የታየ ሆኖ ቆይቷል ብሏል። ወደ ኃላፊነት ከመጡ በኋላም ሁለቱ መሪዎች በየሀገራቱ ጉብኝቶችን አካሂደዋል። በጥቅምት 2011 ዓ ም ጠቅላይ ሚኒስትር አብይ አህመድ ፈረንሳይ ተጉዘው ለተጠናክረው የመከላከያና የባህር ትብብር ስምምነት መሰረት የጣለ ውይይት አድርገው ነበር። መጋቢት 2011 2011ዓም ፕሬዚዳንት ኢማኑዌል ማክሮን በኢትዮጵያ የመጀመሪያ ይፋዊ ጉብኝታቸውን በማድረግ ከጠቅላይ ሚኒስትር አብይ አህመድ ጋር በርካታ የትብብር ስምምነቶችን ፈርመዋል። ከስምምነቶቹም የላሊበላ ውቅር አብያ አብያተ ክርስቲያናትና የብሔራዊ ቤተ መንግስት እድሳት መንገድ የከፈቱ ስምምነቶች ይጠቀሳሉ። ኤርትራ ባህር ኃይል ከባድ ጥቃት መፈጸሙን የሚገልጽ አደገኛ መረጃ ወጥቷል። ኢሳያስ የሚመሩት የባህር ኃይሉ ስለፈጸመው ድንገተኛ ጥቃት በተመለከተ ጥቃት የተፈጸመባት ሀገር ፈጣን ማስጠንቀቂያ ወጥቷል። ኤርትራ ባህር ኃይል በየመን ያልተጠበቅ ጥቃት ሰንዝሯል። የባህር ኃይሉን ጥቃት ተከትሎም በርካታ የመናውያን መገደላቸውና መቁሰላቸው ተዘግቧል። የየመን መንግስት በጉዳዩ ላይ አፋጣኝ መግለጫ ያወጣ ሲሆን በጥቃቱ ሶስት የመናውያን ተገድለዋል ሲልም አሳውቋል። የየመን ዜና አገልግሎት ባወጣው ዘገባ የኤርትራ ባህር ኃይል አባላት የየመን አሳስጋሪዎች በተሳፈሩበት ጀልባ ላይ ነው ጥቃቱን የሰነዘሩት ሲል ዘግቧል። በጀልባ ውስጥ ሰላሳ አንድ የመናውያን አሳስጋሪዎች የነበሩ ሲሆን ሁለቱ ወዲያውኑ ህይወታቸው እንዳለፈም ዘገባው ጠቁሟል። ሶስተኛው የመናዊ ደግሞ ቆስሎ ከባድ ጉዳት ከደረሰበት በኋላም በሕክምና ላይ ህይወቱ አልፏል። ግድያውን አስመልክቶ የየመን ግብርና ሚኒስቴር ባወጣው መግለጫም ጥቃቱን አውግዞ ጥቃቱ በየመን የባህር ግዛት ላይ መፈጸሙን ተናግሯል። እዚህ ቀደምም የኤርትራ ባህር ኃይል አባላት የመናውያን የባህር ክልል ጥቃት መፈጸማቸውን የየመን ዜና አገልግሎት አስታውሷል። የፌዴራል ፖሊስ የታሰሩ የሕክምና ባለሙያዎች ከታጣቂ ኃይሎች ጋር ግንኙነት አላቸው ሲል አዲስ ማብራሪያ አሰምቷል። የጤና ባለሙያዎቹን ፍቃድ እነጥቃለሁ ሲል ከቀናት በፊት ያስጠነቀቀው መንግስት ዛሬ ደግሞ የታሰሩ ሐኪሞች ከታጣቂ ኃይሎች ጋር ግንኙነት አላቸው ሲል ፈርጇቸዋል። የሕክምና ባለሙያዎች አድማ ቀጥሏል። ባለሙያዎቹ ወደ ሙሉ አድማ ከገቡ አምስተኛ ቀናቸውን ያስቆጠሩ ሲሆን አሁንም ድረስ በመንግስት በኩል እያቋም ለውጥ አልታየም። ይልቁንም ሐኪሞች በመንግስት እየታሰሩና አድማ የመቱ ባለሙያዎች ይቅር የማይባል ስተሰርተዋልና የሙያ ፍቃዳቸውን እሰርዛለሁ ሲል ከቀናት በፊት ማስጠንቀቁ አይዘነጋም። ዛሬ ደግሞ የፌዴራል ፖሊስ በታሰሩ የህክምና ባለሙያዎች ጉዳይ መረጃ ሰጥቷል። መብት ጥያቄን ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በመሆን አድመዋል ሲል የከሰሰ ሲሆን ይህን ተከትሎ 49 የጤና ባለሙያዎችን እንዳሰረ ተናግሯል። የህክምና ባለሙያዎችን በጤናው ዘርፍ ላይ ሁከት በመፍጠር የሚከሰው መግለጫው አድማ የመቱ ባለሙያዎችን በሶስት ጉዳይ ወንጅሏል። የመጀመሪያው የደሞዝና የጥቅማጥቅም ጥያቄን እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ የሚል ሲሆን ሌሎችን ለአድማ ማነሳሳት የሚለው ደግሞ ሁለተኛው ነው። በሦስተኛነት ያቀረበው ውንጅላ ደግሞ የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ ሕክምና ሂደትን በማደናቀፍ የህሙማንን የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በማለት ነው የወነጀላቸው። ፖሊስ ሁከትና ብጥብጥን ማስፋፋት ነው ያለውን የስራ ማቆምን አድማ የሚያበረታቱ አካላትን እርምጃ አጠናክሮ እንደሚቀጥል አሳስቧል። ዘመቻውን የመሩት የዘርፉ ባለሙያዎች መንግስት የጤና ባለሙያዎችን ጥያቄ ከመመለስ ይልቅ እስርና ወከባ መርጧል በማለት አቤቱታ እያሰሙ ነው። የቀረበውን ጥያቄ በውይይትና ንግግር ለመፍታት ከመንቀሳቀስ ዛቻና ማስፈራሪያው ውሃ የሚያነሳ ነገር አይደለም። ውስጥ መገባቱ ውጤት አያስገኝም ብለዋል። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦር መሣሪያ ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስትር አስታወቀም። ከሰኔ ስድስት ጀምሮ አሜሪካ ወደ አገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የተፈጥኖ ድራሻ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳንን ባለስልጣናት ቢጠይቅም እስካሁን መግለጫ አለማዘጋጀታቸውን ተናግረዋል። ከሁለት ዓመት በፊት የሱዳን ጦርና አርኤስኤፍ መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰ ግጭት ከ150 ሺህ በላይ ሰዎች ተገድለዋል። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችል ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል በመግለጫው። በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ አገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲሽን ከሆነ ስምምነቱን ከግብጽ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም አገራት ፈርመዋል። እስራኤል ስምምነቱን ብትፈርምም ግን ፊርማዋን አላጸደቀችውም። ይህ ማለት በስምምነቱ ውስጥ መግባቷን በህጋዊ መንገድ አላረጋገጠችም ሲል ተቋሙ ገልጿል። ብሩስ አክለውም ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ በሙሉ ቁርጠኛ ነች ብለዋል። አሜሪካ በሱዳን ላይ ማዕቀብ ስጥል ይህ የመጀመሪያው አይደለም። በጥር ወር በግጭት ውስጥ በተሳተፉ የሁለቱ ወገኖች መሪዎች ላይ ማዕቀብ ጥላለች። የሱዳኑ ወታደራዊ መሪ አብዱልፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የሀገሪቱ የውጭ ጉዳይ ሚኒስትር እንግዳና ተመሳሳይ ሲል አውግዞታል።